ከተማ ነው የምንገኘው። ዛሬ እንግዲህ የአቡነ ገብረ መንፈስ ቅዱስ ልዩ ክብረ በዓል ነው። ጥቅምት አምስት ላይ ነው የምንገኘው ያለውን ድባብ እንግዲህ። በጠዋት ተነሳን ወደ ገበያ ሰዎችም ስለሚሄዱ ምእመናኑ በጠዋት ነው አንግሶ የሚሄደው ተብለናል። ስለዚህ እዛ ስፍራ እየሄድን ነው። አሁንም እንግዲህ የንግስ ሁኔታው ምን እንደሚመስል አብረን የምንከታተል ነው የሚሆነው። በጣም ልዩ ድባብ ነው። እንዳያችሁት እንግዲህ በጣም በተፈጥሯዊ ይዘቱ በጣም ያምራል። ተክሎቹ እንዲሁም ደግሞ የእጽዋቱን ሁኔታዎች ስንመለከት እንግዲህ እንዳያችሁት በተራራማ ቦታ የተከበበ ስፍራ ነው። እንግዲህ እዚህ የተዋበ ያማረ ስፍራ ላይ ብዙ ኪሎ ሜትሮችን አቋርጠን እዚህ ተገኝተናል። እንግዲህ እንዳያችሁት ምእመኑም የአቡነ ገብረመንፈስ ቅዱስ ያዌን ታቦት ለማክበር ወደ ስፍራው እያቀና ነው። እኛም እንግዲህ አብረን እየተጓዘን ነው። እስከ ፕሮግራማችን ፍጻሜ አብራችን ትሆኑ ዘንድ በአክብሮት እንጋብዛለን። ይህንን ቪዲዮ ሰብስክራይብ እንዲሁም ደግሞ ኮመንት በማስቀመጥ ሀሳብ አስተያየታችሁን ሰጡን ዘንድ በአክብሮት እንጋብዛለን። መልካም ነው ነው በመሰራት ላይ የሚገኘው አስር አመታትን የፈጀው ልዩ ደብራ። ስለዚህ እንግዲህ ደብር ወደ ፍጻሜው እየተቃረበ ነው። እናንተም እንግዲህ አይታችሁ የበኩላችሁን አስተዋጽኦ ታደርጉ። በስር በሰርብ የምናስቀምጠው አካውንትና ስልክ ቁጥር መሰረት መረጃና የበኩላችሁን ታደርጉ። ባክሮስን እንጋብዛለን። እንዳያችሁ በጣም የተዋበ ዲዛይን ያለው ህንፃ ቤተክርስቲያን ነው። አሁን እንግዲህ ወደ ፍጻሜው እየተቃረበ ነው። ይሄ ስፍራው ምንድን ነው? የት ነው ቦታው? ብዙ ስደት ብዙ መከራ ቤተ ህንፃችንን እንዳንፈጽም አድርጎናል ይላሉ አባቶቻችን የነገሩትን የማይረሳ የልብ አውቃ አብሳሪው መልአክ መማማያው ቅዱስ ገብርኤል በ1974 ዓ ም ተመሠረተ በሰሜን ወሎ ራያቆቦ ወረዳ ሮቢት ከተማ ወረምኛ ደብረ ብስራት ቅዱስ ገብርኤል እና አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን መሠረቱን ጥሎ ቤተ ክርስቲያኑ መሠራት ከጀመረ 10 ዓመታትን ቆጠረ። በስደትና በሰሜኑ ጦርነት ምክንያት የጀመሩትን መፈጸም ተስኗቸዋል። ውድ የኦርቶዶክስ ቤተሰቦች፣ ይህ ጥሪ ለእናንተ ነውና ሁላችሁም ከልብ አድምጡት። የተከበራችሁ ተመልካቾቻችን አሁን የምታያቸው እንግዲህ በራያ ቆቦ ሮቢት ወረምኛ ደብረ ብስራት የአብሳሪው መልአክ የቅዱስ ገብርኤል እና የጻድቁ አባታችን የአቡ ገብረ መንፈስ ቅዱስ ቤተክርስቲያን የዝማሬና የቅኔ ጉባኤ ተማሪዎች ናቸው። መልአከ ብስራት ተስፋ ታደሰ እባላለሁኝ። የዚሁ ቦታ ኃላፊ ነኝ። በዚሁ ነው የምኖረው። የደብሩ አስተዳዳሪ መምህራዊ ምሮ ገብረ ህይወት የወረምኛ ደብረ ብስራት ቅዱስ ገብርኤል እና ጻድቁ አቡነ ገብረ መንፈስ ቅዱስ እያስተማሩ እየተማሩ ነው የቅኔም የዝማሬም ትምህርት እየተማሩ ነው። እና በዚህ መንገድ እንዳያችሁት ክረምት ሲመጣ ዝናብ ጎርፍ እያስቸገራቸው፣ ከዛም ባሻገር እንግዲህ የቦታው ሁኔታ ምቹነት የለውም እና እንግዲህ ከዚህ የወጡ ናቸው ዛሬ ለሀገራችን ትልልቅ የአባቶቻችን ስፍራ ላይ ተገኝተው ከዚህ የወጡ ናቸው። እንግዲህ ሀገርን የሚመሩ እንደ ሃይማኖትን የሚያገለግሉ። ስለዚህ ይህንን መሰረት የሆነውን ቦታ እንደ ኢትዮጵያዊነታችን እንደ ኦርቶዶክሳዊነታችን ልንጠብቀውና ልናገዝ ይገባል ብለን ቦታው ትልቅ ቦታ ነው። ብዙ ገቢረ ተአምር ያልተደረገበት ቦታ ነው የተመሰረተው በ1792 ነው። ቀደምት ቦታ ነው። በዚህ እድሜው ብዙ ገቢረ ተአምራትን ያደረገ ቦታ ታቦተ ሕጉ ሰማይ ነው የነገሩትን አይረሳም። እለቱን ነው የሚያደርሰው። መማማያው ገብርኤል ነው የሚባለው። ዛሬ እንግዲህ ከአዲስ አበባ ብዙ ኪሎ ሜትሮችን አቋርጠን በሮቢት ከተማ ተገኝተናል። በዚህ ፍራ እንግዲህ ተገኝተን ከዲያቆኖቶ ጋር የምናደርገው ቆይታ ይኖራል። እናንተም እንግዲህ አብራችሁ እንድትከታተሉ በአክብሮት እንጋብዛለን። ብዙ ጉዳይ እናነሳለን። ብዙ ዝማሬ፣ ብዙ ቅኔዎችን እንሰማለን። እንዲሁም ደግሞ የአባታችን የአቡነ ገብረ መንፈስ ቅዱስ የክብረ በዓል ሰዓትም አለ እዛ ላይ ተገኝተን ብዙ የምናያቸው ተአምራቶች፣ ጉባኤዎች ይኖራሉ። አብራችሁ እንድትሆኑ ባክሮት እንጋብዛለን። ይህንን ቪዲዮ ሼር፣ ኮፒ ሊንክ እንዲሁም ደግሞ ሰብስክራይብ ና ኮመንት በማስቀመጥ ሀሳብ አስተያየታችሁ እንድታርሱን ባክሮት እንጋብዛለን። መልካም ጊዜ። አንድ አምላክ በሆነ በአብ ወልድ መንፈስ ቅዱስ ምዳር 12 በዚች ቀን ለሰው ወገን የሚያዝና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረት ሁሉ የሚማለድ የመላእክት አለቃ በሰማይት ሰማይትነትም የሚኖሩ ኃይሎች ሁሉ አለቆችም ለሆኑ ለቅዱስ ሚካኤል የበዓሉ መታሰቢያ ነው። ይህም በንጉስ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ የነዌ ልጅ እያሱ ያየውን ከኛ ሰዎች ወገን ነህን ወይስ ከጠራቶቻችን ወገን ነህን አለው። እኔስ ለእግዚአብሔር እኔስ የእግዚአብሔር ሰራዊት አለቃ ነኝ። አሁንም ወዳንተ መጥቻለሁ አለው። እያሱም ወደ ምድር በግንባሩ ተደፍቶ ተገደለትና በእኔ በባህሪህ ዘንድ ምን አቁመልን አለ። ይህ የምትመለከቱት ስፍራ የሊቀ ሊቃውንቶቹ መፍለቂያ ስፍራ ነው። ዛሬ እንግዲህ በማዕከላቸው ተገኝተን ልዩ ጉዳዮችን ይዘን ወደ እናንተ እየደረስን ነው። የኔ ወንድም እንዴት ነህ? ማን እንበል? እሺ፣ አብርሃም ምንድን ያስከውል? ስንክሳር ስንክሳር ስንክሳር። ስለምንድን ነው የሚያወቀ? ስለ አመታዊ ታሪክ የአባቶቻችን እሺ ሰላመታዊ ታሪክ የአባቶቻችን ነው። እንግዲህ እንዳያችኋቸው እነዚህ የቅኔና የዝማሬ ተማሪዎች በዚህ ስፍራ ተገኝተው በየዕለቱ በስንክሳር እንዲሁም ደግሞ በዳዊት በተለያዩ አይነት የአስተምሮ ሁኔታዎች ሆነው እየተማሩ ነው የሚገኙት። ከዚህ ተምረው እንግዲህ በተለያየ ስፍራ በተለያዩ ሀገራት በሚገኙ ትልልቅ ስፍራዎች ነው የሚገኙት። እዛም ሄደው እንግዲህ ሀገርን እንደገና ደግሞ እንደ ሃይማኖትን የሚያገለግሉ ትልልቅ ተማሪዎች የሚፈልቁበት ስፍራ ነው። በዚህ ደብር አገልጋይ ነኝ። እግዚአብሔር እንደፈቀደና እንደወደደ በዚህ ጉባኤ ቤት ቆይቻለሁኝ። ላይ የምታያት ወንድሞቻችን እህቶቻችን ውዳሴ ማርያም ማድረሻና ጠዋት ማታም ሰአሊ ለነ ቅድስት እየተባለ ሰላም ለኪ እየተባለ ውዳሴ ማርያም የሚደረስባት እንዳብነት እንደ ምስክርነት ይሄ ያየኸው ነሐስ መስቀል አሁን ሲዞር ነሐሱ መስቀል የዚሁ ቦታው ተወላጅ አዲስ አበባ የሚኖር አሰርቶ ልኮልን እዚህ መጥቶ ሌባ ተመሳጥሮ አውጥቶ ወስዶ አዲስ አበባ ሊሸጠው ሲል ያ አሰርቶ የላከው ሰው ይዞ ወደዚህ መልእክት ሲልክ መስቀሉ እንደጠፋ ሲነገረው እኔ ዋለ ሁሉ አምጥቶ መልሶ እዚህ አስገብቶታል። ይሄ የቅዱስ ገብርኤል ተራዳቂነት ስለሆነ ይህን የመሰለ ገቢረታም የሰራ ጽላት ነው። ቀደምትነቱን ነግርህ ያለውኝ ቅዳሴ ማርያም እያደረሱ ተማሪዎቻችን ለሀገራችን ሀገራችን ጠብቅልን ሃይማኖታችን አጽናልን የወጡትን የተሰደዱትን በሰላም መልስልን ወደ ሀገራቸው እያሉ ጸሎት የሚደረስባት ይች ሁልጊዜ ሰአሌ ለነቅድስት የማይቋረጥባት ጉባኤ ቤት ናት። ይስማዕከ እግዚአብሔር በዕለተ ምንዳቤከ ወይዕቀብከ ስሙ ለአምላከ ያዕቆብ ይፈኑ ለከ ረድኤተ እምቅዱሱ ወእምጽዮን ይትወከፍከ ወየስከድላካ ኵሎ መሥዋዕተከ ወያጥልለከ ቁርባነከ ያብከ ዚያ ዲየር ከመ ልብከ እግዚአብሔር አምላክ ነው። እሺ ጉባኤ የተመሰረተበት ሰማኒያ ስምንት ዓመት ሰባም ሰማኒያም እስከ ዘጠና ድረስም ተማሪ ይስተናገድበታል። አዚያን ስቼ እስካሁን ድረስ ያስተማርኩ ነው ያለሁት። በዚያ መካከል ብዙ እንዳብነት ልጥቀስል እንጂ ብዙ ነገር ተሰርቷል። አባቶቻችን በሰባ አራት ዓመተ ምህረት አምጥተው እዚህ በመቃረብ ያስቀመጡ፣ ከዚያ ቀኑን ጠብቀው በ81 ዓመተ ምህረት ጀምሮ እስከ 85 ዓመተ ምህረት ሰርተው አስገብተው በእንጨት ቤተ መቅደስ ተሰርቶ ሲገለገል ቆይቶ በእንተ ስሟ ለማርያም ስለ እመብርሃን ብለው ለም ነው እና ፍቅሯ ስለገባቸው ቤተክርስቲያንን በፍቅር ያገለግላሉ። እኛም እናንተን በፍቅር እንድናገለግል እንፈልጋለን። ስሜ አብርሃም ይባላለሁኝ። ያው ትምህርት ቤት ያለ ነው ሮቢት ገብርኤል ከሚባለው ይህን ጎጆ የመሰለ እንግዲህ አለን። በክረምት ሰዓት ላይ ከዚህ ተፋሰስ በላይ ኬንዳ ጣል እያረግን ዝም ብለን እችን ሁለቶን ወራት አሳልፈናል። አሁን ፀሐይ በመሆኑ እንደ ማንኛውም ሰው በረሃ ስለሆነ ሙቀት ስለሆነ ብርድ ስላለበት ነው እንጂ ከዚህ ዝም ብለን በኬንዳ ላይ ነው ዝም ብለን ያለ ነው ጉባኤ ቤት ማለት። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ቁጭ ብሎ ያስተማረባት ጉባኤን የመሰረታት አምላካችን ነው። ከአምላካችን ቀጥሎ ለጴጥሮስ ሰጠው፣ ከጴጥሮስ ለሐዋርያቶች። ዛሬ መምህራኖች በየሀገሩ እየተሰደዱ የሚያስተምሩት ለምንድ ነው? ሆሮ መሀሩ ውስተ ኩሉ አጽናፈ ዓለም፣ ከዳር እስከ ዳር ሄዳቸው አስተምሩ ስለተባሉ ያንን ይዘው ነው። ይህን ሳስተምር እንግዲህ ብዙ ልጆች አፍርቻለሁኝ። ከዚህ ጋር ቦታው አስራ ሶስት ዲያቆናትና ቀሳውስት አድርጌያለሁ። ከአስራ ሶስቱ አምስት ቀሳ ውስጥ ቄስ ሆነዋል። ስምንት ዲያቆናት አይሀ ቦታው የሚያገለግሉ ይገኛሉ። መምህራን የቅዳሴ መምህር አስራ ሁለት አውጥቻለሁኝ፣ የዝማሬ ሶስት አውጥቻለሁኝ። እኒህም እያስተማሩ እየመሩ ይገኛሉ። ብዙ እነሱም ደግሞ መምህራን አውጥተዋል። የእኔ ማለት ነው፣ የልጅ ልጅ አይቻለሁ ማለት ነው በተማሪዎቼ እነሱ ማስተምረው መምህር ያደረሱታሉ። እና ደግሞ ተለይተው ደግሞ እየራሳቸው እያስተማሩ የተዘጋ ቤተ ክርስቲያንን እያስከፈትነ ያው እንገኛለን ማለት ነው። ተማሪዎች ሐዋርያቶችን ስራ ይዘው የሐዋርያቶችን ፈለግ ይዘው እየተማሩ ነው ያሉት። አባታችን ደግሞ እዚህ ላይ የሚያስተምሩት ምንድነው? የጌታችን የጴጥሮስን ስልጣነ ክህነት ይዘው በዛ እያስተማሩ ነው ያሉት እና እነዚህ ልጆችም ከዚህ ጉባኤ ላይ ዛሬ የምታያቸው ትንሾች ናቸው። ነገ ግን እግዚአብሔር እንደወደደና እንደፈቀደ ከዚህ ላይ እግዚአብሔር የመረቀው ጳጳሳት የሚወጣ አለ፣ ኤጲስቆጶሳት፣ ዲያቆናት እንደዚህም ብሎ የተለያየ ስብከተ ወንጌል የሚወጣ አለ። ለናንተ መምህር የሚሆን እዚህ ጉባኤ ቤት ነው የሚወጣው። እዚህች የመጀመሪያዋ ዩኒቨርሲቲ ናት።

2009 ዓመተ ምህረት ህዳር 5 ቀን በብፁዕ አባታችን በአቡነ ቄርሎስ እና በብፁዕ አባታችን በአቡነ ኤርሜያስ መልካም ፈቃድ መሰረት ድንጋይ ተቀምጦ እስካሁን ድረስ ይኸው ከምታዩት ቦታ ላይ ደርሷል። በየመንካ እስጢፋኖስ ስጢፋኖስ ዘወረምኛ ደብረ ብስራት ቅዱስ ገብርኤል ማህበር ነው። ተባሰበን ዓላማ ስለ ቅዱስ ቤተክርስቲያን አገልግሎትን በተመለከተ ነው ያሰባሰበን፣ ዓላማችን ማለት ነው። እዚህ እንደምታዩቸው እዚህ የተሰባሰብ ነው አባላቱ ያው ደመወዝ ባይባልም በአነስተኛ ደመወዝ የሚያገለግልም አለ፣ ደግሞ ደመወዝ የሌለውና ዝም ብሎ ራሱን በነፃ ሰጥቶ የሚያገለግል ሁሉም ዲያቆናትና ካህናት ናቸው፣ እዚህ ያለ ነው ማለት ነው። በደብሩ መደበኛ አገልጋዮች ውጭ በፈቃደኝነት ምንድነው የጎደለው ነገር በማለት በደብሩ ያሉትን ክፍተቶች እያየን በራሳችን ማህበር የሚሰሩ ስራዎችን የሚገለገሉ ግልጋሎቶችን በዓላት ቀን ሲሆኑ ምን ሲሆኑ ራሱን ይሄ ማህበር ራሱን እያዘጋጀ ቤተክርስቲያንን ለማገልገል የተሰባሰበ ማህበር ነው። ከይሄ ከደብሩ ከቤተክርስቲያኑ ደግሞ አልፎ እዚህ ጋ አሁን እኛ ያለነው ብዙ አገልጋዮች አለን ማለት ይቻላል። ወደ ታች ግን ወደ ቆላው አካባቢ ወደ ደጋው ደግሞ አካባቢ ካህናት የሌለበት ቦታ፣ ዲያቆናት የሌለበት ቦታ እየተንቀሳቀሰ ያለምንም ክፍያ በፈቃደኝነት ጊዜውንና ጉልበቱ መስዋይት አድርጎ እየሄደ በወርሃዊ በአመታዊ ንግስ ሰው በሌላቸው እየሄደ እያገለገለ ይመጣል ማለት ነው። ስለዚህ በዚህ መልኩ ይሄን አላማ አድርገን ቤተክርስቲያንን ለማገልገል እየተደራጀ ማህበር ነው ማህበር ስጢፋኖስ።

በኢኮኖሚም በኩል ምንም አይነት እኛ ብቻ ሄደን ለማገልገል ነው እየተሰባሰብ ነው። ነገር ግን አንዳንድ ወንድሞች ቤተክርስቲያኖችን በማየት ስንሄድ በጎ አድራጎት የሚሰጡን ካለ እሱን እየተቀበል ለእንትን አልባሳት እየሌላቸው አሉ። እጣን ጧፍ፣ ዘቢብ እየሌላቸው ጭራሽ ምንም እየሌላቸው ቤተክርስቲያኖች አሉ። እነሱን ከበጎ አድራጎቶች እያስተባበር የሚሰጡን ካሉ ይዘን እንሄዳለን። የሚሰጠን ደግሞ ከእንትን ከሌለ እኛ ዝም ብለን ሄደን አገልግለን የምንመለስበት አጋጣሚ ነው ያለው። ሰው አያየንም፣ እግዚአብሔር ግን ያይናል። የት ላይ ስለተቀመጠ? ልባችን ላይ ስለተቀመጠ። ባጭሩ ልበ አምላክ ዳዊት ይህን ቃል የተናገረው ማን በማን መመስገን እንዳለበት እግዚአብሔር አምላክ አለማትን ፈጥሮ እየመገበ እያስተዳደረ ይኖራል። የገተተን እና ወደ ኋላ የሳበን አንደኛ የህብረተሰቡ አናሳነት፣ ሁለተኛ የሰሜኑ ጦርነት አንዴ ሁለቴ መጥቶ ህዝባችንን ሲወር በዚያ ምክንያት ህዝቡ ስደት፣ ፍልሰት ስለገጠመው ስራው ቁሟል። በ2012 በኮረናው ምክንያት ከውጭ ሲረዱን የነበሩ ሁሉ ቀርተውብን ከዚያ ወዲህ ድምጻቸውም የለም እና በዚህ ምክንያት ይኸው ህብረተሰቡ ተመልሶ እንደገና እየተረጋጋም ከልጁ ከልብሱ ከጉርሱ እየቀነሰ ይችኑ ዛሬ እንዳያችሁት ማህበረሰቡንም እያያችሁት ነው። እንግዲህ ስፍራው እንዳያችሁት በሳር ጎጆ ነው ያሉት። ከዛ ባሻገር በንፋስ ጊዜ በጣም ንፋስ ይገባል፣ ሌሊትም በጣም አስቸጋሪ ነው እና ይህንን ጉዳይ እንግዲህ ከራሳቸው አንደበት እንሰማለን። ምክንያቱም የጉዳዩ ባለቤቶቹ እነሱ ስለሆኑ። እስቲ እንዴት ነው አስተዳደራችሁ? እዚህ ያስቸግራል ሁኔታው። የምግብ እጥረት አለ። በተገቢ ሁኔታ ምግብ አታገኙም። ብዛት ያለው ተማሪ ሀገሩ አነስተኛ ነው። መልካም። ሌላስ ምን ይቸግራቸዋል? እቺ ክረምት ላይ ያው አስቸጋሪ ነው። ያው ሳር የማይገኝ ሳለ ያው ምናምን ውድ ነው ለመግዛት፣ ብር የለን እና ያው ያስፈልገናል። ስለዚህ በርካታ ኦርቶዶክሳውያኖች እናንተን እየሰሙ ነውና እስቲ ለነሱ ምን መልእክት አለን? ለነሱ ያው የተቻላቸውን እንግዲህ ባላቸው ቢያግዙ እንደይጋለን የኔ መሰለ ግዳፍ ጉጁ እንዲሰራልና አንዳንዶች ተማሮች መስራት ያቃታቸው አሉ።

አሁን ቤተ ክርስቲያኑ ካሁን በኋላ የሚፈልገውን አቅማችንን በጣም የሚያስገድደን ነው። ካሁን በኋላ ያለውን እስ ካሁኑ በድንጋይ በእንጨት ያለውን፣ ካሁን በኋላ የፋብሪካ ውጤቶች ናቸው ሙሉ በሙሉ የሚያስፈልጉ፣ እነ በር፣ እነ መስኮት፣ እነ ጅምሰም፣ እነ ቻክ ስራ፣ ይህ ሁሉ መንበር ስለ አድኖ የሁሉ ገና ምንም ዝም ብሎ ገና ያልታሰበ ስራ ነው እና መቼም ኦርቶዶክስ አማኞች ይኖራሉ በማለት ታሳቢ አድርገን ጀምረነዋል። እንግዲህ የሚረዳን ካገኘን የእግዚአብሔር ቤተሰብ የኦርቶዶክስ አማኝ ከተገኘ እንፈጽመዋለን ብለን እናስባለን። እንግዲህ በእኛ ይኸው ደርሷል። በክረምት ሰዓት ላይ የከረምነው ቤተ ክርስቲያን ነው። ለዛሬው ግን ፀሐይ ስለሆነ ሀዝ መተን አርፈናል። አሁን ደግሞ እንግዲህ ቀጥታ የምንሄደው የምናርፍበት ወይ ጉጆአችን ይየርና አሳያችኋለሁኝ። አዩ እንግዲህ በክረምት ሰዓት ላይ ከእንደዚህ ያለው ነው የምናረው የምንውለው። ይህን ይመስላል ዝናብ በላይ እየፈሰሰብን በበጋ ሰዓት ፀሐይ እየመታን ነው። ፎጣችን በላይ ጣል እያደረግነ ይሄን ይመስላል ጎጇችን። ህብረተሰቡም ዝቅተኛ ኑሮ አርብቶ አደር አርሶ አደር ስለሆነ ኑሮውም ዝቅተኛ ስለሆነ አንድ ሰው ቢቸር እያየ አምሳ ብር፣ መቶ ብር፣ ሁለት መቶ ብር ከዚህ በላይ ችሎታ የለንም እና መቼም ሰማሁ ካለ አየሁ ያለ ነው። በአይናቸው አይታችኋን ይህን የመሰለ ህብረተሰብ ያለበት ግን በልቦና ንቃት፣ በእምነት ከዚህ አድርሰው፣ በእምነት ተንክረው እንደ ልጆቻቸው፣ እንደ ኑሮች፣ እንደ አካላቸው አይተው ይህን የመሰለ ህንፃ ከዚህ አድርሰዋል። ችግር የገጠመና ተማሪም ተበትኗል። እንደገና ሀያ ወዲ ህብረተሰቡም ሀይ ሐጽድ የቤተ ክርስቲያኑም እንጨት ተፈልጎ እሳርም በይኸው ተቃርሞ እነ አሁን እኒህ የቆሙት እንጂ ወድሞ ነበር አውቅቶ ነበር። ይህ ቤት ችግር አለን። ይህ ደግሞ ለመግባት ደግሞ ውስን ያው አለ ለመግባትም የግድ የተፈጣችንም እያያዘብነ ጭቃ የሆነ ቁጭ እያልን ጸሎት ለማድረግም ይህን ይመስላል። በቃ ጎጆ በዚህ ከወዲያም ከወዲዚህም በጭቃ ያዘ ያዛርግን በዛ ላይ ከንዳ ዋንጣ ላርግን የምንሉባት የምናርባት መጠለያችን ይችላል። ቤተ ክርስቲያኑ የለም ደሞዝም የለም አነስተኛ ነው። ቀሳውስቶቹ ሃይሆዝ ብለው ችግራችን ቦታችን ነው እያሉ ችግራችን ችግር አድርገን ቦታችን እንድታድርገን ተፈነዳለን በማለት እዚያው እያገለግሉ ነቄሶቹ እና ይህን ሚዲያ የምታዩ የምትመለከቱ የኦርቶዶክስ ልጆቻችን በሀገር ውስጥ ይሁን በውጭም ይሁን ያላችሁ የኦርቶዶክስ አማኞች የቤተ ክርስቲያን ልጆች፣ ይህን ቤተ ክርስቲያን ከፍጻሜ እንድታደርሱልን በቅዱስ ገብርኤል እንዲሁም በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስም ጥያቄያችንን እናቀርባለን እና ሁላችሁም እህቶችም ወንድሞችም በሀገር ውስጥም በሀገር ውጭም ያላችሁ ይችን ጉባኤ ቤት እርግጥ እንደምታዩት የፈሰሰችና ክረምት ሳይገባ ሁላችንም ለዚህ ጉባኤ ቤት በረከት እጃችን ልንዘረጋ ይገባናል እህቶቻችን ወንድሞቻችን በእግዚአብሔር ስም እጃችሁን ዘርጉልን ላለው ይህን የሚመለከት የሚያይ አጠቃላይ በሀገር ውስጥም በሀገር ውጭም ያሉ ኦርቶዶክሳውያን ይህን በገጠር ያሉ አብያተ ክርስቲያናትን እንደው የጎደላቸውን ጧፍ፣ እጣን፣ ዘቢብ እነ ነገሮች፣ ጥላ፣ አልባሳት ብዙ ነገሮች እየጎደሉ ስላሉ ወደዛ ስንሄድ እኛ ልናገለግል ስንሄድ እናንተ ደግሞ እየተቻላችሁን ያክል በዚህ በዚህ መልክ ብታግዙን ያነን ይዘንም ለመሄድ አላማውና ሀሳቢው ያለንበት ሁኔታ ያው እንደምታዩት የጎጆ ሁኔታ ነው እንጂ እና የምግብ እጥረት ማለት ያው በተለያየ አዛም ባሳለፍ የምታዩት ቤቱ መኖሪያችን ከዚህ ነው። እኛ ተምረን ያው ለቤተ ክርስቲያን ለማገልገል ነው እንጂ እና ስለዚህ ያው ያላችሁን ድጋፍ ብታደርጉልን ስንል እንጠይቃለን። ይህኔ ምኞቴ በተማርኩት ትምህርት ያው እግዚአብሔር የማገልገል ነው ቅዴና አላማ ማለት ነው እና ስለዚህ ለእለቱ ግን በዚህ ተገንተለ ጊዜው ያው የተጎሳቆልነ ነው። በምግብ እጥረትም በእምኝታ የምታዩት ከፈሩ ነው የምናድረው። እዛም ባሳለፍ ብዙ የተለያየ ነገር ስላለ ጎናችን እንዲትሆኑ ስንል እንጠይቃቸዋል። ያሉት ጎጆዎቹ በጣም የተበሳቆሉ ናቸው። በጎበርም በኬንዲያን በተለያየ ነገር ቢከለሉ ግን ተማሪውን ሊያስጥሉትና ሊጠቀምባቸው ስላልቻለ ጎጆዎች እንዲሰሩልና እንፈልጋለን አንደኛና አንደኛ ወደ ውስጥ ገባ ብሎ እንዲሰራልን መንገድ ዳር ስለሆነ በመንገድ ዳር በመሆኑ በጣም ትልቅ ጉዳት እየደረሰብን ስለሆነ አባቶቻችንም ያሳለፉት በቤተ ጉባኤ እንዲህ ብለው ስለመጡበት እኛም ሀገር ተረካቢ እንደሆነ የነገዋን ቤተ ክርስቲያን እኛም ሀገር ተረክበን እና አገልጋዮችና ተገልጋዮች እንሆናለን። እገዛ እንድታረጉልን ይህንም ያስተላልፋለን። ዛሬ እየተማርኩ ነው። ነገ ግን ቤተ ክርስቲያን ማገልገል እፈልጋለሁ። የነገ ተስፋ እኔ ነኝ። ዛሬ የእናንተን ድጋፍ የእናንተን እርዳታ እንፈልጋለን። ያው እንደምታዩ ቤተክርስቲያኑም ከተሰራ ከተጀመረ ብዙ ዘመኑ ነው፣ ግን አልተጨረሰም። ያው የኢኮኖሚ የገንዘብ እጥረትም ነው። እኛ ግን በአቅማችን በጉልበትም በምን በምንችለው ነገር እየረዳን ነው፣ ግን ቢሆንም ከያው የገንዘብ እጥረት ስላለ እስከዛሬ አልተጨረሰ፣ የምታዩት አሁንም ግን አልተጨረሰም ቤተክርስቲያኑ የነገይቷን ኢትዮጵያ ተቀብለን አባቶቻችን ይዘው የቆዩትን ቆዩትን ፈለጊዜ የነሱም ፈለጊዜ ነውና ምናዲው ያው እዚህ በመቀጠል እኛ ምንድነሱ እያገለግልም እየተገለገለም መኖር ይፈልጋሉ። በመላው ዓለም የምትኖሩ የኦርቶዶክስ ልጆች ሁሉ ራካቸው አግዙነት። እንግዲህ እነዚህ ወንድሞቻችን ከትላንት ጀምረው መእተው በቦታው ላይ ተገኝተው ይህን የመሰለ ቀረጻ እያካሄዱ ለእናንተ ለማስተላለፍ እየደከሙ እየታከቱ ነው። እንግዲህ አምላክ ቅዱስ ገብርኤል እነሱንም ይርዳቸው። የኦርቶዶክስ ልጆቻችን፣ አትጥኑብን እርዱን ነው ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ብዙዎች ተረባ ተባርበው ለዚህ አድርሰውታል። ውድ ኦርቶዶክሳውያን እናንተም የበረከቱ ተካፋይ በመሆን በምትችሉት ሁሉ ትደግፉ ዘንድ ጥሪያችን ይድርሳችሁ። ውድ የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ከተሰጣችሁ በመስጠት ለትውልድ የእምነት መሠረት የሆነውን ቤታችሁን አቅኑ። የአባቶች ጥሪ ነው። ኑ ሁላችንም በጋራ ቤታችንን እንስራ። መልካም ጊዜ